እ አቴንሽን እንግዲህ ዛሬ የምንማረው እንግሊዘኛ ቢሆንም እንግሊዘኛ ጥርት አድርገን ማንበብና መጽሐፍ እንዳለብን ነው። ለቪዛ ብቻ መሯሯጥ ዋጋ የለውም። አያቸው ሁሉም ምናገር መጽሐፍ መቻል አለበት። የዛሬ ትምህርታችን እስኪ ከመካከላችሁ ይሄንን የሚያለብልኝ ሰው አንተ፣ አንተ ጭመ አንተ ከኋላ ያለው በራስህ ራስህ ታለብልኛለ እኔ

እሺ መጀመሪያ ለመጀመሪያ ይሄኛው ኢ ምን ይባላል? እሱ እሱ ጥሩ ነው ይሄኛው በጣም ጥሩ ነው። ይሄ በጣም ጥሩ ነው። ይሄኛው ኢ ምን ይባላል? እሱ ያው